ታንሳቸው ቤታ ይቅርት ሙራ ፍሮም ዩ ምናምን የምትለው እኔ ጌመር አይደለሁ ተማርኩኝ አልተማርኩኝ ምን አሁን ራሱ ነገር እንዳትፈልገኝ፣ እንዳል እንትና አብሾ አለባት። እሺ ያማታል እንቅልፍ ያልተኛ ቀን እኔን ሁሉ አንተ እያለኝ ነው የምጠራኝ። ተዋት ጉጪ አንቺ እኮ በጉልበት እኮ አይሆንም። በጉልበት አምጡ አይሆንም፣ በፍቅር ነው። እኔ በጉልበት አምጣ መች አልኩት? መችስ መጥቶ ያውቃል? እኔ ቤት አሁንም አንቺን ስላየ ነው የመጣው። ሌላ ጊዜ እኔ ቤት ድርሽም ብሎ አያውቅም እኮ። አንቺን ሲያየው ነው የሚመጣው። ከፍሬ ጋር ወይ ከኩማ ጋር ከየም ከተጫወትኩ ነው የሚመጣው። እኔም ደግሞ መቼ ነው ለፍሬ? ቆይ ልጠይቀው። እኔ ያላችሁ ወይ ዝም ብዬ ቆይ ወይስ ለፍሬ ሰታታቃለ እንዴ? ለፍሬ ሰታታቃለ ወይስ ደግሞ የከሰሉ ፍጥነት ለሱ ሲሆን መቆጣጠሉ

ቤታው ወይስ ጋር ሲመጣ ጠላቶቿን አይናቸውን ይጋርድላቸው፣ ግርድ ያርጋቸው። ከዚህ በላይ ስልጭን አንቺን መመርቅሽ፣ ከዛ እሱን ደግሞ ከዚህ በላይ መርቅው እንጂ እንዴ፣ ምን ጉር ነው? አንቺ ደግሞ ምንድነው ምርቃት አጣፋብሽ እንዴ? ለሱ ሲሆን አታሳ አታበሳጭኝ ጉቺ። ከብላለው አንድ ትንሿን ቤቢ ላይ ሆነ እሰጣለሁ። በዚህ ሳምንት መርቂ። እንዴ፣ ምን ጉር ነው? ሳምንት ላይ ሆነ እንዴ ነገሩ? ሁሉ ይታይ። የረገጥከው ይለምልሁ። የትኛው ክፉ አያግኝ ግን ሰማይና ምድርን የዘረጋው አምላክ ጥላ ከለላ ዋስ ጠበቃ ይሁንክ። የሀገሬ ልጅ ስለምታስደስትልኝ፣ እሱ መድኃኒዓለም ያስደስትክ እጅግ ይሙላ። ሁሌም ሰጪ ያርግክ ተቀባይ እንዳትሆን። በደስታ እድሜና ጤና ይስጥክ። የእድሜ ጸጋ የጤና ካባ ያልብስክ። ያየክ ይደንግጥ፣ ያየክ ይደድቅ፣ ግንባረት ይፈራ፣ ቃለት ይሰማ። ያየኩ መድኃኒዓለም በወጣ እጥፍ ብሎ አድርጉ። እኔ ታርቄያለሁ። ሉላዬ ቴንክዩ ማይ ላቭ ሉላዬ፣ የኔ እናት፣ የኔ ሰፖርተር፣ የትኛው ክፉ ያገኝሽ አንቺን መድኃኒዓለም ይጨምርላችሁ ለምትሰጡ ሁሉ። እሱ ውስጣችሁ ያስደስታችሁ፣ ከሰው በላይ ያውላችሁ፣ አግኙ አትገኙ፣ ያያችሁ ይታይ። ኦልዌዝ ላይ እንደዚ ብለሽ የተቀመጥሻለሽ አይቸሽ አለው ቤትሽን ከፍተሽ ስታወሪ፣ መድኃኒዓለም እንዲህ ብሎ ናትሽ ላይ ይቀመጥብሽ። አሜን አሜን። ኦልዌይስ ላይ ኦልዌይስ የሚባለው ኦልዌይስ የሚባለው የሀገሪ ልጅ የእኔ ወርቅ አይንሽልም የሚባለው ጊፍተሯ እምትይው ሁላ እሱ መድኃኒዓለም እንዲህ ብሎ ይቀመጥብሽ ላይሽ ላይ፣ በላይ በላይ ይጨምርልን። ከኪስህ ተበደር አትጣ፣ አግኝ ሰጪ ያድርግ ሁሌም ተቀባይ እንዳትሆን። ሰርተ ግባ ተኝተንቃ ወጣ ገባ የሚልክን አሜን ስለሆነ፣ ለኮይ ደግሞ አሜን በል እንደው ወይስ አሜን አሜን ምርቃትሽን፣ ቅልፍ ነን የሚያስተኛው እያለ ሁሌ ድንግጥ እያልክ ቤታን ስታይ፣ ደንግጥ ዝም ብለህ ቤታን ስታይ ለቤታ ስጣት፣ አስደስታት። እኔን ስለምታስደስተኝ ማለት ነው። ቆማችሁ የማታውቁ ያልታያችሁ እንደ ኢትዮጵያ ጋዜጠኛ እንደ አማረ ማሞ ከወገባችሁ በላይ የምናያችሁ እንደ አማረማ ነው ቤታ፣ እንኳን ታይታናለች ወይ? ለመታየት ያብቃችሁ። እንደው ወይኔም ላኪ ካለ ክራንች እንደ ግዛው ዳኜ እንደ ነው

ድገሚኝ ድገሚልኝ አላረካኝም አይናችሁን ወይስ ላይ የምታዩ ድገሚልኝ ኦልዌይዝ ላይ አይናችሁን የጣላችሁ ኦልዌይዝ ላይ አይንሽን የጣልሽ የአገሬ ልጅ ላይ አይንሽን የጣልሽ ዘውዌ ላይ አይናችሁን የጣላችሁ መድኃኒዓለም አይኑን ይጣልባችሁ። አዎ።

ስለ ሰው ብቻ ኡፍ መጣች ደግሞ ይበሉ። ቱ ጀመረች ይበሏት። ሰውላ ጀመረች ደግሞ መጣች ደግሞ ልጋጋ ሰባቢ የሀገሬስ ቤትታዬ መጣሽ እናቴ አውሪ። ቤትታያት መጪ የኔ ወርቃት ከብችም ይበሉሽ። አንቺ ደግሞ ምን ጉድ ነች ይበሉሽ። ሰው ይጥላሽ፣ ያየሽ ይጥላሽ መጣች ደግሞ ይበሉሽ። አሬ ነካው እንጨት ያደርጋት። አሚን አሚን አሚን። እጣኑ የታረኩት አንቺ ሰው ይጥላት እንሻላ። ያያችሁ ይጥላት እንሻአላ። ብስሚላ ያየሽ ይጥላሽ። አቦ ሀዘን ለቅሱ፣ መከራ በቤታችሁ ይግባ። አልቅሱ፣ መከራ በቤታችሁ ይግባ ብያለሁ። ክፉ ለእናንተ አልቅሳችሁ በአደባባይ እያሳየን ር እንሻአላ ከሰው በታችማቁላ ላ ያርጋቸው ምቀኞችን ከሰው በታች። እንዲሁም ቁጭ ብላችሁ እኛን ስታዩ ቤታን እዩ። እድሜ ዘላለማችሁ ስለቤታ ቤታ ስታወሩ ኑሮ እድሜ ዘላለማችሁ ቤታ ቤታ ነገራችሁ፣ አይሳት አይከናወንላችሁ። የሰው ነገር እንዳያችሁ ቤታን እንዳያችሁ ኑሮ አትታዩ ሰው አይያያችሁ ግን ሰው ላይ ሲገባ ገባች፣ እናንተ ቤታ ጀመረች እያላችሁ ጀመረች፣ ቤታ ጀመረች እኮ እዚህ አሉ እኮ ዚሁ ስር ናቸው እኮ ማሪ አላችሁ። ምን መሄጃ አላችሁ አላችሁ። ቤታዩ ከቤታ ላይ እንደው ዞር አትበሉ። ኧረ አንቺንም ጉቺዬ ወጮ ላይ እኔ ምን አባቷ ላይ አንቺ ዞራ አንድ ሰሞን ፈትፈታ የት አባቷ ታገኘኛለች። አሁን ደግሞ ጂኒው ጂኒው ነው። እናት ትራንስፈር ሰክሰስፉሊ። እንደውም ያላሰብኩትን አሳስባችሁ ላይ ባይዘውኝ ባይዘውኝ ያላችሁ አጣቀዳችሁኛ እንግዲህ አብረን የምናየው ይሆናል። ነው ወይ ጉቺ? አላሰብኩትን አሳሰባችሁ ካሰቡ ደግሞ አሰቡ ነው። ማንሽ ምን ታመጫለሽ? ከኦልዌስ ጋር ታርቀናል። እሺ ቤታ በቃ ላንቺ እግዚአብሔርን ቴንኪው። አዎ ታርቀናል፣ ሰደላለ ጉቺ። አዎ ግን እሱ ከሰው ጋር ስጫወት አያስቀጣኝም። እሺ፣ እሺ፣ እነግርልሻለሁ። ገባ በሉ። ምቀኛ ከታች ቁጭ ብሎ እያየኝ ነው። ምቀኛ አቃጥሉ፣ ስጡኝ። ዲያስፖራው መረገጥ አለበት። ዲያስፖራው እጣን እያጨሰች እንዴ? ቀላል ነው እንዴ ማጨሰው? ዲያስፖራ ተንቀሳቀስ፣ እንደው ዲያስፖራ ይለፍልክ አግኝ። ዲያስፖራ ሰርተ ግባ። የአሜሪካ ተነካካ ለእኔ እናንተ ማታቁት ብር ትራምፕ ብር ሲያዟዙር እየተነካካ አካውንታችሁ ላይ ሰክሰስፉል አካውንታችሁ ላይ ሰክሰስፉል ይበላችሁ። ዲያስፖራ አግኙ፣ አትገኙ። ያያችሁ ይታይ ነገራችሁ መንገዳችሁን ላይ የተቃናል። በሰላም ለሀገራችሁ ለምድራችሁ ያብቃችሁ። ምቀኛ ሸረኛ ሀገራችሁ አትግቡ። ጉርጉ አድጉኝ ጉርጓዴ ያስገባችሁ ማቅለበሱ ዲያስፖራው አልፎ መሄድ ዲያስፖራው መራመድ መሻገር ይሁንላችሁ፣ ይመርላችሁ፣ ይሳካላችሁ። ይው ለቅቷችሁ ሀዘናችሁን ሲጠብቁ ደስታችሁን ሳቃችሁን ያሳያቸው። በአለም በደስታ ሚቅ ያያችሁ ሁላ ይውደዳችሁ፣ ነጩ ይውደዳችሁ፣ ጥቁር ይውደዳችሁ፣ ህንዱ ይውደዳችሁ፣ ያያችሁ ሁላ ይውደዳችሁ። ምቀኛ ሸረኛዶ ጠብለክ እነሱ ነው አይለፍላችሁ። ምድረ ዝብዝፍ ምቀኛ ያሳጣችሁ። በይ ማሪ ምድረ ዝብዝፍ እንጉልፋቶ፣ አንድ ኪሎ ማሀይል፣ ደርዘን ማሀይል አይለፍላችሁ። የሰው ህይወት ፈ ስትፈታ ላችሁ ገሩ ምድረ አናኮንዳ፣ ተወርዋሪ ኮኮብ ተወርዋሪባቱ ምድረ ሹቲንግ ስታት እንዳለ ተወርዋሪ ዲያስፖራው ይለፍለት። ዲያስፖራ ወደፊት ብለናል። አሜሪካን አገር ቁጭ ብላችሁ እንደ ኢትዮጵያ የምትኖሩ ድርቆሽ በላፕቶፕ የተቀየራችሁ እነ ድርቆሽ በላፕቶ አይለፍላችሁ። እኔን መቼም ገባ ቤት ጨምሪበት፣ ምድረ ገባ ቤት ምድረ እንጉልፋ ዣምባልዣ እንኳን አስጠለች ትቶሽ ትቶ ሄደ። ምድረ የዣምባልዣ ሚስት አይለፍላችሁ፣ ስላችሁ አይለፍላችሁ። እንዱ ተዘብዝፋችሁ ቁሩ ሰው ቤታን እያያችሁ ኑሩ። ቤታን እያያቸው የሀገሬ ልጅ ወደፊት። የድሬ ወርቅ ፍልቅቅ ወርቅ በእሳት ይፈተናል፣ እየተፈተን ነው አለቅ። ሌላ ምን አዲስ ነገር አለ? በትክክል ወርቅ በእሳት ልጅ እንኳን እስማማለሁ። በትክክል ወርቅ በእሳት ይፈተናል፣ እየተፈተን ነው አለቅ። የሀገሬ ልጅ እንደሆነ በጥሳ ጥሳ ሄዳለች። እሷ የከፈተች እንደሆነ እኮ አየሩ ይመጣል። አየሩን ከላይ ነው እኮ እሷ የምታረገው። አስተኛ ድንኳን ጣይ

አሉ እኮ፣ ከታች እያዩ ነው። በኋላ ቤታቸውን ይከፍታሉ እያላችሁ አይስታውቁበት እ እነ እስስቴ እስስቴ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ጉጉባ ሰፈር ነው። ኧረ ሰፈር አይደለም። አላችሁ አላችሁ፣ አንዳንድ ሰው ጀምሮ ይኸው፣ ሰይጣን ይኸውላችሁ፣ ሰይጣን በእግሩ ቆሞ ሲሄድ ያየሁት ያየሁት እዚህ ቲክታክ ላይ ነው። ተራማጅ ሰይጣን ታውቃላችሁ? ቀንድ ያወጣ ሰይጣን ተወርዋሪ እባብ እዚህ በረሃ ሀገር እንኳን የለም። አናኮንዳ ነት ያየሁት ንዩዎች እና አናኮንዳ ሰው ያሁላ ሳት ቁጭ ብሎ አውርቶ አንድ አገባ አንድ አገባ ማንን ገደለ? ግማሹ ግማሹ ከታች ቁጭ ብሎ ስድዋን ያፈጣታል። ግማሹ በኮመንት ትጅበት፣ ይላል የሷ ቢጤ ጋለሞታ አቤታ ስሚ እዛ እዛኮ የሚገቡት እኮ እኮ ወይ ወይ ደሞ ትንሽ ጥቂት ሰው ስለሚገባ አራት መቶ ሦስት መቶ ሰው ሲያየዋ አየሩም አራት ተሰርቶ የአንዳንድ ሰው መልክ ተሰርቶም አይመጣው አይፈታል ሲያዝብሽ በያዝ አይከናወን አይከናወን እንዲሁ እኛን ስታይሙን ያየሽ ይጥላሽ ይያለውን እሱ ጥቁሙ ይጥላሽ። ቴንክ ዩ ሀንዬ ቤቱን በጊፍት ባርኩ ቁጭ ብለው እያሉ ነው። እንዲህ ነው እንግዲህ እንደዚህ አሉ። እጣን እየተጨሰ ጣን ቦና እጣኑ ብታየው እዚህ በዱባይ ብር ነው ይብሽ እንግዲህ ሲያምር ከሰሉ ራሱ ጎልደን ከለር ነው። ለዚህ ከሰል ካልከፈላችሁ፣ ለምን ሊከፍሉ ነው? ይህ ውስጥ ከሰሉ ራሱ ላሳየሽ ስፖር ባይሰስ አየሽ፣ ይሄና ጭሽ እኮ ነው። ሳይወዱ በግዳቸው ስሜታዊ ነው እኮ የማደርጋቸው ስሜታዊ ሆኖ ነው የሚሰጠኝ እኔም ነው ጥንቆላ ቤትም ሁሉ እንዴት ነው ጥንቆላ ቤት በሳከ? ኧረ አንቺም ብቻ ነው ሌላም ሰው ጥንቆላ ቤት ይሄዳሉ ብለው ቀደፍከው የሚሄድ ሰው እኮ ነው የሚያውቀው። ግን ወድጆ አለ አረም እሱ ምን ፊት ይቀበላል አለበት። እሱ ምን ዲያስፖራው ይዘረፋል። ዲያስፖራው ፈልጎ ከሰጠን እኛ ምን አገኘው ነው